ጤና ይስልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በጣሊያን ሴሬ ሲጠበቅ የነበረው የሁለቱ ቡድኖች የመጨረሻ ቀን ፉክክር በናፖሊ የበላይነት ተጠናቋል። የአንድ ነጥብ ልዩነት ነበር በሁለቱ ቡድኖች መካከል የነበረው። ድሉ ናፖሊን የዚህ የውድድር ዓመት የሴሬው ሻምፒዮን እንዲሆን አድርጎታል። የናፖሊ የዚህ የውድድር ዓመት ስኬት እንዲሁ በቀላሉ የተገነባ አይደለም። በተለይ ከአሰልጣኞቹ ስታፍ ለውጥ ጀምሮ ከተጫዋቾች ግዢ ቡድኑን እንደገና በማደራጀትና በማስተካከል የተሻለ ቡድን ለመስራት ከነበራቸው ፍላጎት አፈጻጸም አንጻር ተናጋሪው አውሬሊዮ ዴ ላውረንቲስ የወሰዷቸው እርምጃዎች ናፖሊን ሻምፒዮን እንዲሆን አድርገውታል። በተለይ በዚህ የናፖሊ ቡድን ትልቁ ስኬት የአንቶኒዮ ኮንቴ የጨዋታ ሀሳብ ለውጥና በዛ የጨዋታ ሀሳብ ለውጥ ውስጥ የነገሰው የስኮት ማክቶሚናይ ብቃት ነው። ይሄ ተጫዋች እንደምታቁት በማንቸስተር ዩናይትድ ከአምስት ዓመቱ ጀምሮ በቡድኑ ውስጥ የነበረ የቡድኑ ጉብኝት ወቅት ባሳየው ፍላጎት በፕሪሰን ዴቨሎፕመንት ሴንተር ውስጥ ከተጋበዘ በኋላ የማንቸስተር ዩናይትድ አካዳሚ አባል ሆኖ አድጎ ላለፉት አመታት ቡድኑ ሲያገለግል በተለይ ከ2018 ወዲህ በነበሩት ጊዜያቶች ወደ ዋናው ቡድን በይበልጥ ተጠግቶ በአሰልጣኝ ሆዜ ሞሪኖ ሰዓት፣ በይበልጥ የቡድኑ ዋነኛ አካል ሆኖ በኦሌ ጉናር ሶልሻርም እንዲሁ ሲያገለግል ቆይቶ መጨረሻ ላይ በኤሪክ ቴን ሃግ ዘመን ቡድኑን ለቆ መውጣቱ የሚታወቅ ነበር። እንዳውም ኤሪክ ቴናግ በአንድ ወቅት የተናገሩት ነገር ለዚህ ማሳያ ይመስለኛል። የስኮት ማክቶሚናይ ሽያጭ ትልቅ ስህተት ነበር የሚል አስተያየት ሰጥተው ነበረ። እንደምታውቁት በገንዘብ ስርዓት ውስጥ የዚህ የእግር ኳስ ዘመን ትልቁ ፈተና የሆነው ይሄ ፔስ አር የሚባለውን ነገር መገደብ ነው። ፔስአር በተለይም አጠቃላይ የቡድኑን ስትራክቸር በተመለከተ መክሰርን ለመቀነስ የሚደረገው ሂደት ላይ ተጫዋቾችን በአስገዳጅ ሁኔታ ማጣት የሚባለው ነገር ይኖራል። ከነዚህ በአስገዳጅ ሁኔታ ፈልገው ሳይሆን ተገደው ቡድኑን ለቀው ከወጡ ተጫዋቾች መካከል አንዱ ስኮት ማክቶሚናይ ነው። የማክቶሚናይ በዘንድሮ የውድድር ዓመት በናፖሊ የነበረው አስተዋጽኦ እንዴት ሊገለጽ ይችላል፣ በሚል አንድ ፕሮግራም ይዤላችሁ ቀርብ ያለው ዛሬ ተወዱታላችሁ ብዬ አስባለሁ። ሁሌም በእንደዚህ አይነት ሀሳቦች ስመጣ የምትሰጧቸው ድጋፎች ያበረታቱኛል። ከልብ አመሰግናለሁ። ዛሬም በማቀርብላችሁ ፕሮግራም ላይ ሀሳባችሁን በስፋት እንድትሰጡ፣ በተለይም የማንቸስተር ዩናይትድ ደጋፊዎች ይህን ተጫዋች እንዴት እንዳጣችሁት ዘንድሮ በተለይ የአንቶኒዮ ኮንቴና የሩበን አሞሪም የጨዋታ መንገድ ተቀራራቢ ከመሆኑ አንጻር በ352 የጨዋታ መንገዳቸው ይታወቃሉ። ሁለቱም ይሄ በ343 የጨዋታ የመጀመሪያ አቋቋም፣ ከዛ በኋላ ደግሞ ፕሮግሬሲቭ ወይም ደግሞ በሚያድግ እንቅስቃሴ በሚሆንበት ሰዓት ደግሞ ወደ 352 የጨዋታ መንገድ ያልፋሉ። በነኚህ የጨዋታ ሀሳቦች ውስጥ ይሄ ተጫዋች በጣም ስኬታማ ተጫዋች እንደሆነ አሳይቷል። በዘንድሮ የውድድር ዓመት በናፖሊና ማንቸስተር ዩናይትድ ይህን ተጫዋች ማጣቱ የዘንድሮው የሩበን አሞሪምን ወሳኝ የሚባሉ የጨዋታ ኳሊቲዎችን እንዳያሳድጉ ምክንያት ከሆኑ ነጥቦች መካከል አንዱ ነው ማለት እንችላለን። በተለይ ይሄ ሶሉ የማጥቃት ሶሉ ይሄ ነብስያ የምንለው ባህሪውና የመከላከል ነብስያው ይሄ ተጫዋች በማንቸስተር ዩናይትድ ውስጥ ቢሆን ኖሮ አሁን ናፖሊ ያደረገው ነገር በማክቶሚኔ በጣም በተሻለ የተደራጀና ጠንካራ ቡድን እንዲሆን ሰጥቶታል፣ ጉልበት አቅም ሰጥቶታል። ይሄ ወደ ማንቸስተር ዩናይትድ ቢገለበጥ ብለን ብናስብ ማንቸስተር ዩናይትድ አሁን ያለበት ትርምስ ውስጥ ሊቀመጥ የሚችልበት እድል በጣም ጠባብ እንደሆነ ግልጽ ነውና የዚህ ተጫዋች አለመኖር በማንቸስተር ዩናይትድ ምን ያክል ጉድለት እንዳመጣ የዚህ ተጫዋች መኖር ደግሞ በናፖሊ ምን ያክል እድገት እንዳመጣ ለመመልከት እንሞክራለን። አጠቃላይ እንቅስቃሴው በተለይ የቡድን እንቅስቃሴ የቡድን እድገቱ የተሻለ እንዲለወጥ ትልቅ እገዛ ያደረገባቸው ፖይንቶች አሉ። እነኚህን ሶስቱን ነገሮች በደንብ ለመመልከት እንሞክራለን። በተለይ ሊደርሽፑ የአመራርነት ብቃቱ የሜዳ ላይ የኮማንድ የሚያደርግበት መንገድ የሚያዝበት መንገድ የሚገርም ነው። እንደገና አታኪንግ ቢሊቭ ወይም ደግሞ የማጥቃት እምነቱ የማጥቃት ውስጡ ያለው ደም ስር ውስጥ የተቀበረው ባህሪው። ሶስተኛው አትሌቲሲዝም በጣም የማይደክም አይነት ተጫዋች ነው። የተሻለ የቡድን ሽፋን መስጠት ካለበት የተሻለውን የቡድን ሽፋኑን በተደጋጋሚ ያደርገዋል። አብዛኛውን እንቅስቃሴዎቹ ተቆርጠው እንዲቀሩ የሚፈልግ አይነት ተጫዋች አይደለም። በእንቅስቃሴ እንቅስቃሴው ከሚጀምርበት የመጀመሪያው የሜዳ ክፍል ጀምሮ እስከ መጨረሻው የሜዳ ክፍል ድረስ አብሮ የሚሄድ ተጫዋች ነው። ለምሳሌ ዘንድሮ ሲያደርገው የነበረው አንዱ ትልቁ ኳሊቲ ምንድን ነው? ሮሜሉ ሉካኩ የሚተዋቸውን ስፔሶች እሱ ይሸፍን ነበረ። ሮሜሉ ሉካኩ አንዳንዴ ኳስ ወርዶ ወደ ኋላ ኳሱን ይዞ ለመውጣት በሚያደርግበት ሂደት የማጥቃት እንቅስቃሴው ይቆረጣል። ስለዚህ የማጥቃት እንቅስቃሴው በሚቆረጥበት ሰዓት ያ የማጥቃት እንቅስቃሴው ለተጋጣሚ ቡድን የብሪዚንግ ኤሪያ ስለሚሰጥ ሉካኩ እዛ ቦታ ላይ አለመኖሩ የመተንፈሻ ስፔስ ስለሚሰጣቸው ቦታ ስለሚሰጣቸው ያን የመተንፈሻ ቦታ በነፃነት እንዳያገኙት እዛ ቦታ ላይ ቆሞ የምትመለከቱት ስኮት ማክቶሚናይ ነው የተጫዋቹ ሁሉን አቀፍ የቡድን እንቅስቃሴ የተጫዋቹ ሁሉን አቀፍ የቡድን አደረጃጀት እና ሁሉን አቀፍ የቡድን ሽግግሮች ቁጥጥር ማንቸስተር ዩናይትድ ያጣውን ነገር እንዴት ናፖሊ እንዳገኘው ማሳያ ነው ማለት እንችላለን። ስለዚህ ዘንድሮ በናፖሊ ምንድን ነው ይሄ ተጫዋች የጨመረው፣ ይሄ ተጫዋች በማንቸስተር ዩናይትድ ውስጥ ያጣው ነገር ምንድን ነው፣ በዚህ ተጫዋች ምክንያት ዩናይትድ የሚለውን ለመመልከት እሞክራለሁ። አብራችሁኝ አሁን በድጋሚ ቆይታ እንድታደርጉ ጋብዛችኋለሁ። የፖድካስቱ ቤተሰብ ካልሆናችሁ ግን የፖድካስቱ ቤተሰብ እንድትሆኑ ከወዲሁ ጠቁማለሁ። ያው አሰልጣኞች ሁሌም ይሄ ኒው ሲስተም ወይም ደግሞ ኒው ቲንኪንግ ውስጥ ይገባሉ። አዲስ የጨዋታ መንገድ ቅርጽ ወይም ደግሞ አዲስ እሳቤ ውስጥ ይወድቃሉ። እነኚህ አዲስ የጨዋታ መንገድና አዲስ እሳቤዎች ምንድነው የሚያደርጉት ቡድኖችን በተመለከተ የተሻለ እንዲጓዙ ቡድኖች የተሻለ እንዲሄዱ ቡድኖች በተሻለ አደረጃጀት ውስጥ እንዲገኙ የሚፈጥርላቸው እንዲሆን ነው የሚፈልጉት ይህን ሲያደርጉ አንዳንዴ የቅርጽ መሰረታዊ ለውጦችን ያደርጋሉ ናፖሊ ከአንቶኒዮ ኮንቴ በፊት የሚጫወትበት በአራት ሁለት ሶስት አንድ የጨዋታ መንገድ ውስጥ ነው ይሄ አራት ሁለት ሶስት አንድ የጨዋታ መንገድ ናፖሊን በተለይ እነ ኪቪቻ ክቫርሽኬሊያ በነበሩበት ሰዓት ጥንቃቄን መሰረት ባደረገ ዶሚኔት እያደረገ ከራሱ ሜዳ የሚወጣ ቡድን ሆኖ ተመልክተነዋል። ይሄኛው ሲስተም ግን በተለይ በተጋጣሚ ሜዳ ፕሬሲንጉን ለሚጀምረው፣ እዛው ፕሬስ አድርጎ ለሚቆየው፣ በሽግግሮች ለሚያምነው አንቶኒዮ ኮንቴ ግን ይሄኛው ሲስተም አዋጭ ሆኖ አላገኘው። ስለዚህ ወደ የት መሄድ አለበት? ወደ አራት የአማካኝ ክፍል ወደ ሶስት የተከላካይና፣ ወደ ሶስት አጥቂዎች ወይም ደግሞ በአጠቃላይ ሶስት አራት ሶስት ወደሆነው የጨዋታ ስትራክቸር መሄድ ነበረበት። በሚያጠቁ ሰዓት በተለይ የ343 የጨዋታ መንገድ ወደ 352 የጨዋታ ቅርጽ ይለወጣል። ይሄንን በሚያደርግበት ሰዓት ማነው ለዚህ የጨዋታ መንገድ የሚሆነው ተጫዋች ብሎ መፈለግ ይጀምራል። በአንድ ወቅት በቼልሲ በነበረበት ሰዓት ስለዚህ ተጫዋች ተቃራኒ ሆኖ ስለገጠመው ተጫዋች ያወራው ነገር ተጫዋቹን ወደ ክለቡ እንዳያመጣው እንዳደረገው ራሱም ተናግሯል። ሁሌም ቢሆን የሚተዉ ቦታዎችን የሚሞላው እሱ ነው። ሁሌም ቢሆን አደገኛ ያልጠበቅናቸውን ማጥቃቶች የሚጀምረው እሱ ነው። ሁሌም ቢሆን እኛ ልናጠቃ ሄደን ስፔስ የሚከለክለን እሱ ነው። እነዚህን ሁሉ ነገር ያሳጣን ተጫዋች የጨዋታው ኮከብ ነው ብሎ አስተያየት ሰጥቶ ነበር ለማክቶሚኔ። ይህን እንግዲህ ከተናገረ ከዓመታት በኋላ ነው አንቶኒዮ ኮንቴ የራሱ ተጫዋች ያደረገው። ያው ብዙዎቹ የማክቶሚኔ ወደ ናፖሊ መምጣት ይሳካለታል አይሳካለትም የሚለው ጥያቄ ስለነበረ የተጫዋቹን መምጣት በተመለከተ የእርግጠኝነት ጥያቄ ነበረ። ይህንን የእርግጠኝነት ጥያቄ ግን በቀላሉ በእንቅስቃሴ እንደሚመልስለትና በአጠቃላይ በቡድን ግንባታ ላይ የቡድን ግንባታ ሂደትን በተመለከተ የቡድን ግንባታን ጥንካሬ በተመለከተ ግን ማክቶሚናይ ምላሽ እንደሚሰጥ ግን አሰልጣኝ አንቶኒዮ ኮንቴ ያውቀው ነበረ። ስለዚህ ዩናይትድ ትልቁን ጥንካሬ ሲያጣ የናፖሊ አዲሱ ሲስተም ደግሞ ትልቁን ጥንካሬ እንደሚያገኝ አንቶኒዮ ኮንቴ ያውቀው ነበር። የፒኤስአር ጉዳይ ያው በእንግሊዝ ፕሪሚየር ሊግ ውስጥ ከገደባቸው ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው። ኒውካስል ዩናይትድ፣ እንደነ ቶትናም አይነት ቡድኖች ፒኤስአር ገድቧቸው ነበረ። መክሰርን መቀነስ ወሳኙ ነገር እንደሆነ ይታወቃል። ስለዚህ መክሰርን በመቀነሱ ውስጥ ታዲያ በጣም ወሳኝ የሚባለውን ተጫዋች አሳልፎ ለመስጠት ተገደለ። ማንቸስተር ዩናይትድ በወቅቱ 25 ሚሊዮን ፓውንድ በማውጣት ናፖሊ ይህን ተጫዋች ሲገዛ ብዙዎቹ ከባዱን ተጫዋች በጣም ወሳኝ የሚባለውን የቡድኑን ሁሉንም ነገር ያካተተውን የቡድኑን ሁሉንም ነገር የሚሰራውን ተጫዋች እንዳጡ ግን የጠረጠሩት ትንሾች ነበሩ። አሰልጣኝ ሮበና ሞሪም እንደመጣ የቡድኑ ወሳኝ የሚባለውን ስራ የሚሰራው ተጫዋች የማክቶሚኒ አይነት ባህሪ ያለው ተጫዋች መሆኑ ደግሞ ምን ያክል በማንቸስተር ዩናይትድ የቡድን እድገት ሽግግር ውስጥ ተጽዕኖ ከባድ እንደሆነ ማሳያ ነበር። በእርግጥ ይሄ ተጫዋች በደጋፊው ጫና አይደለም የተሸጠ። ደጋፊው ግማሹ እንዲቆይ የሚፈልግ ደጋፊ እንዳለ ሆኖ ከዛ ውጭ ደግሞ ሌሎች ተጫዋቾች በነ ማክቶሚናይ ኳሊቲ ከፍም ባለ ኳሊቲ ተጫዋቾች እንዲመጡ የሚፈልጉም ነበሩ። ግን ምን ያክል አዋጭ ነው የማክቶሚናይ መውጣትና የመጣው ተጫዋች ለሚለው አንድ ትልቅ ምሳሌ ማስቀመጥ ይቻላል። ከማክቶሚናይና ከኦጋርቴ ብለን መጠየቅ ነው። ኦጋርቴ ገና ሊጉን ለመጀመር ሊጉን ለመልመድ ጊዜ የሚፈልግ ተጫዋች ሆኖ ነው ያገኘነው። ሊጉን እኔ በእኔ እይታ ሊጉን ገና ጀምሮታል ብዬ አላስብም። የሊግ ውድድር መጀመር ማለት በሊግ ውድድር እንቅስቃሴ ውስጥ አስፈላጊ በሆኑ ወሳኝ የጨዋታ ቀናቶችና ቅጽበቶች ውስጥ መቆየት ማለት ነው። ይህን አድርጎታል የሚል እምነት የለኝም። ስለዚህ የኡጋርቴ መምጣትና የማክቶሚናይ መውጣት ምን ያክል ማንቸስተር ዩናይትድ ከዝውውሩ በብዙ መንገድ እንደተጎዳ ማሳያ ነው። ሩበን አሞሪም የሚጫወተው ሲስተምም እንደ አንቶኒዮ ኮንቴ አይነት ሲስተም በመሆኑ ያንዳንዱን የጨዋታ ቅጽበት በተለይም ደግሞ የሚታጡ ኳሶችና በአታኪንግ ፕሬሲንግ ውስጥ የሚቆዩ ተጫዋቾች ኳሊቲን በተመለከተ የአታኪንግ ፕሬሲንጉ መሪ እንዲሆኑ ከሚፈለጉ ተጫዋቾች መካከል አንዱ ማክቶሚናይ በመሆኑ ጉድለቱን በደንብ አሳይቷል። የፋይናንስ ሩል በእንግሊዝ እግር ኳስ ብዙ ቡድኖችን እየጎዳ ነው የሚገኘው። ቡድኖች የፋይናንሻል ቡካቸውን ማስተካከል ወይም ደግሞ የገንዘብ ስርዓት መዝገባቸውን ቅርጽ ማስያዝ በጫና ውስጥ እንዳይቆዩ የማድረግ ተደጋጋሚ የሆኑ እንደዚህ አይነት ስህተቶችን እንዳይሰሩ የማድረግ ግዴታ ውስጥ ስላሉ አንዳንድ ያልተጠበቁ እንደዚህ አይነት ዝውውሮች ሊከናወኑና ያልተጠበቁ ተጫዋቾች ከቡድን ሊወጡ ይችላሉ። እነዚህ ተጫዋቾች በሚወጡበት ሰዓት ግን አንዱ ትልቁ ጉዳት የሚሆነው ምንድን ነው? ተጫዋቾቹ የወጡበት ጊዜና ተጫዋቾቹ ከወጡ በኋላ ተጫዋቾቹን የተኩት ተጫዋቾች ኳሊቲ ግን መመጣጠን አለመቻሉ ቡድኖቹን በግልጽ ሲወራቸው እንመለከታለን። ከነኚህ ጉዳቶች መካከል አንዱ የማንቸስተር ዩናይትድ እና የማክቶሚናይ ጉዳይ ነው። በግልጽ ማንቸስተር ዩናይትድ የአማካኝ ክፍሉን እሱ ከወጣ በኋላ የሚታዩ ስፔሶችን የሚሞላ የፕሬሮችን ሂደት የሚቆጣጠር ፕሬሮችን የሚጀምር ጫናዎችን የሚጀምር የሳይድዌይ ፕሌዎች ወይም ደግሞ የጎንዮሽ ንክኪዎችና ሽግግሮችን በደንብ አድርጎ ቴምፖቸውን የሚቆጣጠር ተጫዋች ማንቸስተር ዩናይትድ በማክቶሚናይ መውጣት ያጣቸው ናቸው። በተለይ የመከላከል እንቅስቃሴውን በተመለከተ ማንቸስተር ዩናይትድ አሁን እየተከላከለበት ለሚገኘው ሲስተም የተከላካይ መስመር ተጫዋቾችን ነፃነት ከሚያውጁ ኳሊቲዎች መካከል አንዱ የማክቶሚናይ ባህሪ ስለሆነ በተለይ ተጫዋቹ አትሌቲዝም ስላለው አጂሊቲ ስላለው ዲፌንሲቭ ዲዩቲዎቹ ላይ ወይም ደግሞ የመከላከል ባህሪያቶቹ ላይም ያደጉ ነገሮች ስላሉት የሚሄዱ ዋይድ ሴንተር ባኮች ወይም ደግሞ የመሀል የተከላካይ ክፍል ተጫዋች ሆነው በማጥቃት እንቅስቃሴ ውስጥ የሚሳተፉ ተጫዋቾችን የማጥቃት ነጻነታቸውን ከገደብ ውጭ እንዲሆንና ገደብ አልፎ ማጥቃቱን እንዲመሩ የማድረግ ስራ እንዲሰሩ ያግዝ ነበር። አሁን በናፖሊ ያደረጋቸው ነገሮች ለዚህ ማሳያ ናቸው። የናፖሊ የተከላካይ መስመር ተጫዋቾች በሲዝኑ ውስጥ ላለፉት 10 አመታት ቡድኑ አስቆጥሮት በማያውቀው ቁጥር ላይ ጎሎችን እንዲያስቆጥሩ ለጎል መነሻ እንዲሆኑ የማክቶሚናይ እዚህ ቡድኑ ውስጥ መገኘት ምክንያት ሆኗል። የማንቸስተር ዩናይትድ በጥልቅ የመከላከል ሚና ውስጥ የተሻለ ጥራት ያለው የመከላከል አደረጃጀት እንዳይፈጠር ያደረገው እንደ ስኮት ማክቶሚናይ አይነት ተጫዋች የቡድን አካሉ አለመሆን ነው። የዩናይትድ ጉድለት ግን በናፖሊ የቡድን እንቅስቃሴ ውስጥ በሚገባ ጎልቶ ተመልክተኗል። በእርግጥ ማክቶሚናይን በማንቸስተር ዩናይትድ በነበረበት ሰዓት፣ ሆዜ ሞሪኖ እንደገናም ኦሊገነር ሶልሻይር አይነት አሰልጣኞች በሚገባ ተጠቅመውበት ተጫዋቹ ከነጉዳቱም ቢሆን የመጀመሪያዎቹ አመታት ላይ የማንቸስተር ዩናይትድ የወደፊት ተስፋ ሊሆን እንደሚችል ጥቆማዎችን ሰጥቶ ነበር። እነኚህ ጥቆማዎቹ አብዛኞቹ ከተመለከትናቸው ትክክል ነበሩ። የማክቶሚናይ እድገት ምን ሊመስል እንደሚችል ምን እንደሆነ የሚያሳይ ስለሆነ ማለት ነው። እንዲሁም በኦሊገነር ሶልሻይር ዘመን ከነበረው የማንቸስተር ዩናይትድ የቡድን እንቅስቃሴ የቡድን እድገት ውስጥ በሆዜ ሞሪኖ ሰዓት ከነበረው ጥምረት አንጻር በተለይ ከፍሬድ ጋር የነበራቸው ጥምረት የማንቸስተር ዩናይትድ የአማካኝ ክፍል እንደዛም ደካማም ሆኖ በዩሮፓ ሊግ የነበረው ውጤታማነት ጉዞዎቹ በፕሪምየር ሊግም ቢሆን ወደ አውሮፓ የውድድር መድረክ እንዲቀርብ ምክንያት ከነበሩ የአማካኝ ክፍል ጠንካራ የቡድን አደረጃጀቶች መካከል ስኮት ማክቶሚናይ አብረውት ከሚጫወቱ ተጫዋቾች ጋር የሚፈጥራቸው ቅንጅት ለዚህ ማሳያ ነው። በአንድ ወቅት ሆዜ ሞሪኖ ስለዚህ ተጫዋችም ሲያወሩ ማክቶሚናይ በማንቸስተር ዩናይትድ ከባዱን ስራ የሚሰራ ተጫዋች ነው። ልጁ ገና ወጣት ቢሆንም የተሻለ ነገር ግን በውስጡ ስላለ ለማንቸስተር ዩናይትድ ለቀጣዮቹ ዓመታት ምናልባትም እስከ አስር ዓመት ድረስ የሚያገለግል ሙሉ ባትሪ አለው። ይህንን ባትሪውን እያመጣጠኑ የመጠቀም ግዴታ፣ ኃላፊነት በአሰልጣኞች እጅ ላይ ነው ያለው የሚል ቀድሞ እንደ ነብይ ተናግሮ ነበር ሆዜ ሞሪኖ። ሆዜ ሞሪኖ በማክቶሚናይ ዙሪያ የተናገሯቸው ንግግሮችን ሳይ እንደ ነብይ ነው የተናገሩት። ማክቶሚናይ ለማንቸስተር ዩናይትድ የቡድን እድገት ወሳኙ ተጫዋች ነው፣ ልንጠብቀው ይገባል። የዚህ ተጫዋች ብቃት ማንቸስተር ዩናይትድን አሁን ካለበት ችግሩ ወደ ተሻለው የማንቸስተር ዩናይትድ የቡድን ግንባታ ያመጣዋል ብለው ደጋግመው ተናግረዋል። በዩናይትድ ቆይታይም በጣም ስፔሻሉ ተጫዋች ማነው ብላችሁ ከጠየቃችሁኝ ማክቶሚናይ ነው፣ ወሳኙ ተጫዋች ብለው ተናግረዋል። ትናንትና በሴሪኤው ሻምፒዮን ሲሆኑ በስድስት ወራት ውስጥ ስኮት ማክቶሚናይ ብዙ ሰዎች ያልሰጡትን ነገር ለናፖሊ ሰጠ ብለው ማስተያየት ሰጥተዋል ሆዜ ሞሪኖ። እንግዲህ ሞሪኖ በሚገባ ያዩት ተጫዋች በሌሎች የማንቸስተር ዩናይትድ መልማዮች፣ በማንቸስተር ዩናይትድ አሰልጣኞች፣ የማንቸስተር ዩናይትድ ውሳኔ ሰጪ ሰዎች ግን እይታ ውስጥ መውደቅ አልቻለም። የማንቸስተር ዩናይትድ የተጫዋቾች የግዥና የሽያጭ ፖሊሲ ችግር ስኮት ማክቶሚናይን የሚመስል ተጫዋች ከቡድን ስብስብ ውጭ አድርጎ ለአንድ ሌላ ትልቅ ቡድን መነሻ የሚሆን ኳሊቲ ሰጥቶ በአንድ ሲዝን ውስጥ ዜ ሞሪኖ እንዳሉት ስኮት ማክቶሚናይ በስድስት ወር ውስጥ ናፖሊን ሻምፒዮን አደረገው ብለዋል። እንግዲህ የስኮት ማክቶሚናይ ሚና ምን ያክል በጣም ከፍ ያለ እንደሆነ የሚያሳይ ነው። ለምሳሌ የሜዳውን የሶስተኛ ክፍል ላይ ያለውን የማንቸስተር ዩናይትድን አሁን ያለውን የጥራት ጥያቄ እንመልከት። ማንቸስተር ዩናይትድ አሁን ያለው ትልቁ ጥያቄ በማጥቃት እንቅስቃሴ የመጨረሻው የሜዳ ክፍል ላይ የሚኖሩ የሚታጡ ኳሶች በአታኪንግ ፕሬሲንግ መልሶ ለማግኘት የሚደረጉ ለዘብተኝነት ነው የሚታይባቸው። ይሄ ለዘብተኛ የሆነ የማጥቃት እንቅስቃሴ ከኋላ ሞር የሚመራ ተጫዋች፣ ኮመንድ የሚያደርግ ተጫዋች አለመኖሩ ቡድኑን በሚገባ ጎድቶታል። ይሄ በናፖሊ መነጽር ከተመለከት ነው። የናፖሊ ደግሞ አንዱ ትልቁ ጥንካሬ የሚባለው ማጥቃቱን በተጋጣሚ ቡድን እንቅስቃሴ ላይ በማቆየት የሚመራው ስኮት ማክቶሚናይ እዛ ቡድን ውስጥ መገኘቱ ነው። የስኮት ማክቶሚናይ የጨዋታ እውቀት ዘንድሮ ናፖሊን የተሻለ በሚያደርግበት እንቅስቃሴ ውስጥ የመጨረሻው የሜዳ ክፍል ላይ የሚኖሩ የኳስ ቅብብል ጥራት ለናፖሊ እንዲጨምር አድርጎታል። ድሪቪሊንጉ፣ ፔኔትሬሽኑ፣ ኳስ እየገፋ የሚሄደው ኳስ ሰንጥቆ የሚሄድባቸው ሽግግሮቹ ቡድኑ አድጓል። በተለይ የዘንድሮ የውድድር ዓመት የናፖሊ አንዱ ትልቁ ኳሊቲ የሚባለው ፕሬዠር የሚሸከም ቡድን ሆኗል። ናፖሊ ጫና የሚሸከም ቡድን ሆኗል። ላለፉት ዓመታት ጫና አይሸከምም ማለት አደለም። ላለፉት ዓመታት በእንቅስቃሴ ቶሎ ወደ ተጋጣሚ ቡድን የሚገባ አይነት ወደ ተጋጣሚ ቡድን ከገባ በኋላ ጥራቱ ከፍ ባለ ተጫዋቾች የሚያጠቃ አይነት ቡድን ነበር። ነገር ግን ተመላሽ በሚባሉ ንክኪዎች ግን ጉድለቶች የነበሩበትና ፕሬዠሮቹ ቶሎ የሚሰብሩት በመሆናቸው እነኚህ የሚሰብሩት ፕሬዠሮች አደጋ ውስጥ የሚከቱት አይነት ቡድን ነበር። ዘንድሮ ግን አንዱ ትልቁ ኳሊቲ ሆነው ፕሬዠሩን በተሻለ በተሻለ መሸከም የሚችል ቡድን ገንብቷል። ይሄ ደግሞ በጣም ወሳኙ በሆነው የተመራው ተጫዋች የስኮት ማክቶሚናይ ሚና ነው። ማክቶሚናይ ሌላው ዘንድሮ ትልቁ ኳሊቲው ማጥቃት የሚወድ ተጫዋች ሆኗል። እንዳሁም በአንድ መግለጫ ላይ አንቶኒዮ ኮንቴ ምንድን ያሉት ማክቶሚናይ ላብስቶ አታክ ነው ያሉት። ማክቶሚናይ ማጥቃት የሚወድ ተጫዋች ነው። ማጥቃት የሚወድበት ዋነኛው ምክንያት እሱ በውስጡ ያለው በደሞ ውስጥ ያለው ባህሪ ስለሆነ ነው። መከላከል ቢሆንም የመጀመሪያው ቤዚክ ስራው ማጥቃትን ግን ደርቦ እንደውም አሳድጎ የሚሰራ ተጫዋች ሆኗል። ለዚህ ነው በኢምፖሴሽን ውስጥ ወይም ደግሞ በእንቅስቃሴ ውስጥ በሚኖሩበት ሰዓት በአራት አራት ሁለት የማጥቃት እንቅስቃሴ ውስጥ ሁለት ሆኖ ከሚቆሙት የመጨረሻ አጥቂዎች መካከል አንዱ ማክቶሚናይ የሆነው ከሉካጉ ጋር ሲያጠቃም እንመለከት ነው። ሲመለሱም እንዲሁ በሦስት አምስት ሁለት ኳሱን ለመቆጣጠር በሚያደርጉት ጥረትም ውስጥ ከአምስቱ አማካኞች መካከል አንዱ ሆኖ ደግሞ እናገኘዋለን። የትኛውን ቦታ ላይ የሚገኝ የትኛውን ቦታ ላይ እንቅስቃሴውን የሚመራ እንቅስቃሴውን የሚያደራጅ ለተጋጣሚ ቡድን ጫና የሚፈጥር ተጫዋች ሆኖ ጨርሷል። ማንቸስተር ዩናይትድ እነኚህን ሁሉ ነገሮች ነው እንግዲህ በማክቶሚኒ ያጣው። ናፖሊ ደግሞ እነዚህን ሁሉ ነገሮች በማክቶሚኒ ውስጥ አግኝቷል። እንዴት ታያችሁት? የዘንድሮን ስኮት ማክቶሚኒ ናፖሊስ ምን ያክል ተጠቀመ ብላችሁ ታስባላችሁ? ኮሜንት ሴሽኑ ላይ ሀሳብ አስተያየት ስጡበት። ስለነበረን ቆይታ ከልብ አመሰግናለሁ። መኳንንት በር ነበርኩ። ጥሩ ቀን ይብላችሁ።